ሰላም ውድ የቻናል ተከታታዮቼ ዛሬም በአዲስ ነገር መጥቻላችኋለሁ። አብዱ አሊ ነኝ። በጣም ተወዱታላችሁ ብዬ አምናለሁ። ዛሬም በሚያምር የግቢ በር በጣም የተደጋጋሚ እየሰራሁላችሁ ያለሁት በጣም ተወዱታላችሁ በጣም የሚገርም ነገር ነው ልላችሁ መልቀው እያንዳንዱ ከባለፈው ደግሞ ለየት እያደረግን ይህ የግቢ በር ሶስት ሜትር በሶስት ከሀያ የተሰራ በጣም ኳሊቲውን ጥራቱን በ ፓርቲዝ ላሜራ በምትባለው በዲዛይን በታምቡራታ ጌጥ የሰራሁት የአጥር በር ነው። በጣም ዋው የሚያስብል ነው። ይሄንኛው ከዚህ ስንጀምር ጀምር ይሄንኛው ጊዜ ግዜ አለው። በተደጋጋሚ እየነገርኳችሁ ያለሁት እያንዳንዱ ነገር በምንድን ነው እየሰራሁላችሁ በመኪና አስቦንዳ ብረት አብረት እንዳትሸወዱ እንዳትሸወዱ፣ ሁሉ ሁል እየነገርኳችሁ ነው ያለው። እያንዳንዱ አብዱ አሊ የሚሰራው በመኪና አስቦንዳ ብረት ነው። የውጭ በር ሁሉ እያንዳንዱ ከላይ ስንጀምር በጦሮቹ አማካኝነት በሙሉ ይሄ ያለ ብረት ስስ እና ወፍራም ነው። አብዛኛ ምን የምጠቀመው ከምንም በላይ መታችሁ ማየት የምትችሉት ነው ወፍራም ነገር ነው። ስስ እንኳን የምጠቀም አይደለም። በዚህ እየተሸወዳችሁ ያላችሁት በጣም ብዙ ሰው ቅሬታ እያቀረባችሁ ነው ያላችሁት። ሲቀጥል ይሄ ፍሬሙን እያንዳንዱ ተመልከቱት። ምንድን ነው ስልሳ በአርባ በመኪና ስሞን እያንዳንዱ ብረት የውፍረት መጠን አለው። እየተሸወዳችሁ ያላችሁት እናንተ በር መሆኑን ብቻ ነው። በሳምንቱ፣ በአስራ አምስት ቀኑ በየተደጋጋሚ ተገነጠለብን እያላችሁ ነው ያላችሁት። ያ ምንድነው ትክክለኛ ባለሙያ ጋር እየሄዳችሁ አይደለም እናንተ እየሄዳችሁ ያላችሁት በውሸት የሚነግራችሁንና እኔ ሰርችዋለሁ ብሎ የሰውን ስራ ኮፒ እያደረገ የሚሰራን ሰው ነው። ለምን እንደዛ ትሆናለህ? ትክክለኛ ባለሙያ ጋር ኑ። እንዲበቱታ ሆኖ በሰራውን ነገር በእርግጠኝነት ሊያወራ ይገባል አንድ ባለሙያ፣ ሁል ጊዜም የምነግራችሁ ነገር ስለዚህ፣ አብዛኛው ሰው ያልሰራውን ስራ ሰራን እያለ አብዛኛው፣ ከኔ ላይ ፔጅ ላይ ነው ከኔ ዩቲዩብ ላይ ነው እየተገለበጠ ፎቶ እየተወሰደ አድ ያረጉ እየለቀቁላችሁ አላችሁ። ኑ ቶሎ አብዱ አሊ ጋር ሁል ጊዜም አዳዲስ ነገር ታገኛላችሁ። ሲቀጥል ይሄን ላሜራ በተደጋጋሚ እዩት። እያንዳንዱ ይሄን ባለፈው በሌላ አይነት ዲዛይን ያረኩላችሁ። የምንቀባቸው ቅብ ራሱ ኳሊቲውን ጄት የመኪና ቀለም ነው እየቀባሁላቸው ያለው ዝም ብሎ ይሄ በሳምንት በአስራ አምስት ቀን የሚገፍ ቀለም አይደለም። እየቀባን ያለ ነው እንይር ከላይ እያንዳንዱ ነገር እያሻሻልኩን የመጣሁት እያንዳንዱ ይሄ በምታዩት ይህንኛው ማይካው ራሱ በጣም ኦርጂናል ወፍራም ቢያንስ አምስት ሚሊም ከአምስት 5 ሚሊም በታች መጠቀም የለባቸውም። የሚገርማችው ነገር ኤሌክትሮድ ኤሌክትሮድ ምን በይንበት ራሱ ምንድነው ልዩነት አለው። ፐርማንንት እና ጎልደል ብሪጅ የሚባል የኤሌክትሮድ አይነት ሁሉ አለው። ያ ለምን ይሆናል? እናንተ አሁን አብዛኛው ሰው የሚጠቀመው ጎልደል ብሪጅ በሚል ነው። ፐርማንንት በእርግጠኝነት እኔ ያሳያችኋለሁ፣ ፐርማነንት ምን አይነት ኤሌክትሮድ እንደሆነ ማለት ነው። ስለዚህ ያንን ዋጋ ለምን እንደዛ ይሆን እና ይሄን ዲዛይን ተመልከቱት። ይሄን ነገር እያሻሻልን ከውስጥ በኩል ይሄ የምታዩት የዚህኛውን ላሜራ የዚህ አይነት ሙሉ በሙሉ ተደርጎ ነው። ተመልከቱት። ይህን ማንም አይጠቀምም። ምንድነው አብዛኛው የሚጠቀሙት ኖርማል ልሙጥ ላሜራ ነው። እኔ ከኳርቲዝም የበለጠ ደግሞ አሁን በዚህኛው በታምቡራታ ጌጥ በሚመስል ላሜራ መጥቼላችኋለሁ። ይህ ላሜራውን በጣም ኳሊቲውን እና ሀያለው ውፍረት አለው። እዛ ጋር ስንቀጥል ምንድነው እግር ላይ ተመልከቱት፣ ምን አይነት ውበት እንደሚሰጠው እያንዳንዱ ስንቀባው እኛ ራሱ መጀመሪያውኑ ምንድነው ዝም ብሎ አይደለም ቀለምን ምንቀባው፣ በኮምፒውተር መጀመሪያ ምን አይነት ይሄዳል የሚለውን ነገር ነው መጀመሪያ አጀስት አድርጌ ወደዚህኛው እምገለብጠው ማለት ነው። ስለዚህ ከእያንዳንዱ ነገር አብዱ አሊ ያለ ምክንያት አይደለም ይለያል የምላችሁ አብዱ አሊ ጋር ቤተሰብ ካረጋችሁ ከመጣችሁ ቤተሰቦች ከሆናችሁ ማንኛውንም ነገር ጠይቁ፣ በማንኛውም ነገር ታገኛላችሁ። የምትፈልጉትን የበር ስራ ዲዛይን ማለን የምትሉ ከሆነ እናንተ ሰታችሁኝ መስራት ይችላል። በማንኛውም ሀገር እልክላችኋለሁ እላችኋለሁ። ስለዚህ ሁልጊዜም ከጥራት ጋር ከኳሊቲ ጋር መሄድ ያለባችሁ። በር ብቻ ስለሆነ ስላስተዋወቀ ያ ነገር በር ነው ማለት በፍጹም አብዱ አሊ ጋር አይሰራም። ስለዚህ ውድ ቤተሰቦች አሁንም የምነግራችሁ ነገር እኔ ጋር የሚነገር ሳይሆን የሚታይ ነገር ነው። ቤተሰብ ሰው ወንድሞቻችሁን እህት ወንድ፣ ዘመዶቻችሁን ጓደኞቻችሁን ላኩ። እያንዳንዱ ነገር ያሉ እነዚህ እቺ አስር በሃያ ትባላለች ምትናት። አብዛኛ ምንድነው የሚጠቀሙት ይሄንኛው ፍጥጥ እያለ ሄላሜራው በዚህ በኩል ፍጥጥ እያደረጉት ይሄን ላለመጠቅ። እቺ ራሱ አንደኛና ሁለተኛ አላቸው። ስስ ወፍራም አላቸው። እኛ የምንጠቀመው ወፍራም ነው። መቶ ማየት የሚቻለም ነገር ነው። ስለዚህ እያንዳንዱ ይሄን ስንመጣ አብዛኛው ውበትም ስለሆነች ነው እንደምታዩት እኛ ለብረት ምንሳሳ ለማቴሪያል የምንሳሳው ነገር የለም። ካስተመርን ማስደሰት ብቻ ነው እኛ የምንፈልገው። ስለዚህ እያንዳንዱ አዳዲስ ዲዛይን ሁሉንም ነገር ይሄ በር እዩት፣ አገላብጡም እዩት። አዳዲስ ነገር ነው ሁልጊዜም ግዜም እየሰራሁላችሁ ያለው። ስለዚህ እችኛ አይቱ ጋር ምንድናት ለሰው መግቢያ፣ ለብቻ የሰው መግቢያ፣ ሁልጊዜም መኪና በማይመጣ ሰዓት ሁልጊዜም፣ ሰው እቺ ፓርት በሙሉ ሰው የሚገባባት ናት ማለት ነው። ስለዚህ ከእግር ስራ እስከ ራስጌ ስራ፣ ከጎን ስራ እስከ ጎን እስከ መሀል ስራ እያሳዩዋችሁ ነው። ስለዚህ ኑ ቶሎ አብዷልም ቤተሰብ አድርጉ፣ በምርቶቼ ተጠቀሙ። እኔ ወሬም ላበዛባችሁም አልችልም። ጉራም ብቻም አይደለም፣ ተግባር ነው ተግባር። ይሄ የሚል ካለ ይምጣ ይወዳደር ከኔ ጋር፣ ከዛ በስራ ያሳምነኝ። እኔ ለማመን ዝግጁ ነኝ። ስለዚህ እናንተ ያመጣችሁትን ዲዛይን ያሻሽየም ከመስራትም ወደ ኋላ የለም። አዳዲስንም ዲዛይን አለኝ። የጠፋሁበትም ምንድን ነው አብዛኛውም የግለሰብ ብቻ ሳይሆን የቢሮም ስራ የከተማው የኮሪደር ስራ አብዛኛውን ስራ ስለምሰራ ነው። እሱንም የኮሪደር ስራውን እስቲ አሳያችኋለሁ። የኮሪደር ስራ ምን አይነት እየሰራን እንደሆነ እና ለዛም ነው አብዛኛው በተደጋጋሚ እያልመጣሁ ያለሁት። ስለዚህ አብዱ አሊ አሁን መጥቻለሁ። በጣም አዳዲስ ነገር በጣም አዳዲስ ኢሚቴሽን በሮች በጣም ኳሊቲ የትም ተሰርተው የትም ያላዩዋቸውን በር ተርቼ ይዤላችሁ እመጣለሁ። በቅርብም፣ እወዳችኋለሁ። አመሰግናለሁ። እዚህ ጋር ምን ረስቻለሁ? ስልክ በ0923743544 አብዱ አሊ በያን ካላችሁ፣ ኬሚሴ በማንኛውም ቦታ ልታገኙ ትችላላችሁ። አመሰግናለሁ።